እናንተ ነበር። ሰላም እንደምናችሁ፣ ደህና ናችሁ ወይ? ሁላችሁም ላይክ ሰብስክራይብ አድርጉልኝ። ቀናችሁ እንዴት ነበር? ቆይታቸው እንዴት ነበር? ውስጥ ከእናንተ ጋር ልጫወት። ብቻ ያለው ምን አዲስ ነገር ከምንድነው? ዋርድ ሽልማት እንዴት ነበር? ደስ ይላል። እኔ ግን ተከታትዬ ያለሁ በጣም ደስ የምንነበር ማለት ነው። አሸናፊው መኪና እና መኪና የተሸነፈ አዶና ብቻ፣ በጣም ደስ ይላል ማለት ነው። እኔም አስተር አብነት ነበር የጠበቅኩት ይደርስለታል ብዬ እሱ ቢደርሱ እንኳን ለመልእክተኛ ነው እሰጣለሁ አለው ማለት ነው። እና ለራሱ እንዲህ የማስተላለፍ መልእክተኛ በጎ አድራጎት ስለሚሰራ ለሱ ነበረ እሰጣለሁ ብሎ ከዚህ ተናግሮ ነበር ማለት ነው። እና ያው እናንተም ሰምታችኋል ብዬ ተስፋ አደርጋለሁ። ለማንኛውም ላይክ አድርጉልኝ እስቲ ዛሬ ለፍት ቀን ውብትን አይደል? ስለዚህ እንበላለን፣ እንጠጣለን፣ እንተኛለን። የለኩላብ ስገባ ዝም ማለት በጣም ነው የሚከብደኝ ዝም ማለት